ፍላጎት የምታከብርልኝ ከሆነ አክብር። ማታከብርም ከሆነ እዚህ መቀጠል ይችላል፣ ችግር የለም። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ ከቡታጀራ ወተን ወደ አዲስ አበባ ሄጃለሁ። የሄድኩበትም ምክንያት አክስቴ ጋር ማደርሰው እቃ ነበረኝና እቃ ለማድረስ ነው የመጣሁት። ያው እናም ደግሞ ቡታጀራ ትንሽ እየደበረኝም ነበረ። ያው ታቃላችሁ፣ ቤኪ የማይሆን ልማድ አስለምዶ ነበረ። አንደኛ ነገር እዛ በደበረኝ ሰት እሱ ነበረ፣ ብዙ ነገሮች ነበሩ። እና ዛሬ ላገኘው ምን አደረግኩ መሰልኳችሁ? እቃ ተቀበልልኝ ብዬው እቃ እንዲቀበልልኝ አድርጌ እዚህ እንዲመጣ አደርገዋለሁ። ደውዬለት አድርጌዋለሁም ይመጣል ብዬ ተስፋ አደርጋለሁ። ያው የመቆየት አባዜ ያለበት እና በጣም እና ቤተሰቦች ደግሞ በጣም ጠግቧል። ምከሩልኝ። ስደውልለት አያነሳም። እሱ ሲደውል ደግሞ እኔ አይመቸኝም። እሱ በሚደውልበት ሰዓት እኔ ወይ ስራ ላይ ነኝ ወይ ትምህርት ቤት ምናምን ሆኜ ነው የሚደውለው እና በቃ ስደውልለት እኔ አይመልስልኝም። እውነት በጣም እየጠገበ ነው። እመጣለሁ እመለሳለሁ ብሎ ነበረ። ለሁለት ቀን ነበር የፈቀድኩለት። ከሁለት ቀን በላይና በላይ ሆኖን አልመጣም እንደ እውነቱ ምንም አይደለም። ለመምጣት የመምጣት ራሱ እቅድ ያለው ሰው አይመስልም። ሲያወራኙላ ጥጋቡ ጥጋብ አይምሰላችሁ በጣም እውነት ነት በጣም ጠግቧል። እኔ ከእናንተ አልደብቅ ብዬ ነው ያው ይህን ቪዲዮ ደግሞ ጀምሮ ሲያየው እውነት በጣም እንደሚናደዳቃለሁ ግን በጣም ነው የጠገበው ከምነግራችሁ በላይ እና ምከሩልኝ እላለሁ። ከመጠን በላይ ምከሩት እውነት እና ደግሞ ቢመለሱላ ደስ ይለኛል አሁን ላይ ወደዛ ቢመለስ ደስ ይለኛል። ቢያንስ እኔ ክላስ እስከምጨርስ ድረስ ቢመለስ በጣም ደስ ይለኝ ነበረ። ግን እሺ የሚለኝ አይመስልም። ግን አሁን ፕራንክ ላደርገው ነው ሀሳቤ። ምን አይነት ፕራንክ መሰላቸው ያሰብኩት? እቃ እንዲቀበልልኝ የጠራሁት የምንም እቃ የለም። እቃ ሲቀበል እኔ ነው የሚያገኘው። እኔን ሲያገኝ ደግሞ ትንሽ ካወራን በኋላ ለምን መተሽ ነው ምናምን ነገር ሲለኝ ለምን እንደመጣው ምነግረው አንተ ጋር ልቆይ ነው አንተ ጋ ነው መቆየት የምፈልገው ብዬ ነው ፕራንክ ላደርጉ ያሰብኩት። ወደ ቡታጅራ አልመለስም ትምህርቴንም አልማርም መማርም ካለብኝ እዚህ ነው የምማረው ብዬ በቃ ኩስተር ምናምን ብዬ ነው። ላማ ሳገኘው ራሱ እንዲህ ምናምን የለም ፈገግታ ምናምን የለም ይጠፋል፣ ዛ ሰዓት ላይ እና እንደዛ ነገር አስብ ያለው እና ደግሞ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላለው በጣም እንደጠገበ ደጋግሜን የነገርኳችሁ አስጠንቅቁልኝ እንደ እውነቱ በጣም አስጠንቅቁልኝ። እና አሁን ሲመጣ ምን አይነት ፊት ራሱ እንደሚያይ እሱ ራሱ ይቀያየራል ብዬ አስባለሁ። ማለት ያው አስባችታለን አልማርም ምናምን ነገር በቀደም ራሱ አልማርም ብዬ ፕራንክ ሳደርገው እንዴት እንደሆነ አይታችኋልና ያኛውን፣ አሁን እዚህ ጋር ደግሞ ከና አልሄድም የሚለውን ደግሞ ሲመጣ በጣም ነው እንትን የሚለው ምነ፣ እንጃ ደስ የማይል ነገር ነው፣ ግን መደረግ አለበት። እንደዚህ አይነት ፕራንክ ደግሞ ጥሩ ነው ብዬ አስባለሁ። እዛ እንጠብቅ።

የታለቀው? የታለ? በጣም እየጠገብክ ነው። እውነት በጣም ከመጠን በላይ የጠገብከው ምን ይደረግ? ለካ እየጠጋጠግሽ ጥጋብ ደግሞ ያስፈልጋል ያንተ እኮ በጣም በዛ ከመጠን በላይ ሆነ ታውቂ ሌሊት ነገር ከዚህ ስንት ነገር ላይ እንደምሯሯጥ ሲደውል አታነሳውም እሱ ማታ የብዙ ሰዎች ስሞታ ነው ያው እንደክሞኛል እሺ ይሁን እሺ መመለስ እኮ አለብህ መመለስ መመለስ እንዳለብኝ አምናለሁ ልክ እንዳሉን አውቃለሁ